በአማራ ክልል ጦርነቱ ከተጀመረ ወዲህ ከፍተኛ ቁጥር ያለው የሰላማዊ ሰዎች ግድያ በዛሬው ዕለት ተፈጸመ። በምስራቅ ጎጃም በእናርጅና እናውጋ ወረዳ ገደብ ከተባለ ልዩ አካባቢ የአብይ አህመድ አገዛዝ በፈጸመው የድሮን ጥቃት 120 ንጹሃን ዜጎች መገደላቸውን የአማራ ፋኖ በጎጃም ካደረሰን መረጃ ለማወቅ ተችሏል። የዛሬው የእናርጅና እናውጋ ጭፍጨፋ የአብይ አህመድ አገዛዝ እስካሁን ከፈጸማቸው አስከፊ የተባለ መሆኑም ተመልክቷል። በሁለት ቀናት ውስጥ በድምሩ 150 ሰላማዊ ዜጎች በአብይ አህመድ አገዛዝ በድሮንና በከባድ መሳሪያ ጥቃቶች መገደላቸውን ለማወቅ ተችሏል። በእናርጅና እናውጋ ገደብ በተባለ ልዩ ቦታ ለፋሲካ ባል ዝግጅት እያደረጉ ባሉና በህብረት ሆነው ቤት ለመስራት እንጨት ተሸክመው በነበሩ የገደብ ነዋሪዎች ላይ ነው የድሮን ጥቃት እየተፈጸመው። የአማራ ፋኖ በጎጃም ይህን እልቂት ዓለም አቀፉ ማህበረሰብ እንዲያወግዘውና በአብይ አህመድ አገዛዝ ላይ ጫና እንዲያሳርፍ ጠይቋል። የአማራ ህዝብ እድል እጣ ፋንታው በጅምላ መገደል መሆኑን አውቆ ከፋኖ ትግል ጎን እንዲሰለፍም ጥሪ አድርጓል። የአማራ ፋኖ በጎጃም ህዝብ ግንኙነት ክፍል ኃላፊ አርበኛ ማርሸት ጸሐዩ ይህ አይነት ጭፍጨፋ ይበልጥ ለትግል የሚያነሳሳን መሆኑን በመረዳት የአብይ አህመድን አገዛዝ ለመጣል በሚደረገው እልህ አስጨራሽ የህልውና ትግል የአማራ ህዝብ በሙሉ በክተት አዋጅ ተጠርቷል ትግልም እንዲገባ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 ሦስት ጊዜ ድሮን በመተኮስ እና በማውረር ነው እነዚህን ንጹሃን የጨፈጨፋቸው። ይሄ በጣም በአማራ ታሪክ ውስጥ የመጀመሪያው ይሄን ያህል ህዝብ በድሮን ያለቀቀበት የመጀመሪያው ጥቁር ታሪክ ሆኖ ይመዘገባል። እንደ አማራፋ ነው በጎጃም በቁጭትና በልህ በመነሳሳት እየጨፈጨፈን እየገደልን ያለን ስርዓት ለመጨረሻ ጊዜ ጠራርጎ ለመጣል ከፍተኛ ዝግጅት እያደረግን ነው። ስለዚህ በህዝባችን ላይ የሚደርሰውን ጭፍጨፋ በአጽኖት ከማውገዝ ባለፈ እኛ ቀድመን ይህንን ስላወቅን ጭፍጨፋው ዛሬ ደጃችን ይምጣ እንጂ ትናንት ከትናንት ወዲያ በየ አካባቢው ኢትዮጵያ ምድር ውስጥ የነበረው ጭፍጨፋ የዚህ ምልክት መሆኑን ልብ ይለዋል እና ዛሬ በገደብ የተደረገው ዘግናኝ ጭፍጨፋ የዚህ አካል ነው። ሁለተኛው እዚው እናርጅናው ጋር ወረዳ መጥያ በተባለ ቦታ ላይ እንደዚህ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 አካባቢ ጭፍጨፋ የፈጸሙት። ከባለፉት ሁለት ሳምንት ውስጥ በሜጫ ብራካት ያደረጉት ጭፍጨፋ የሚዘነጋ አይደለም። አሁን ደግሞ በተከታታይ ሁለት ቀን እንደዚህ ይሄንን ዘግናኝ ጭፍጨፋ በመሬትም በድሮንም ያደረጉት የህዝባችንን ስነ ልቦና ለመጉዳት አለመው ነው። የስነ ልቦና ጉዳቱ ምንድን ነው? በፋኖ ምክንያት ነው ንጹሃን እየተገደለ ያለው በማለት ቅደው እየጨፈጨፉ ቢሆንም ህዝባችን ግን ይሄ ስርዓት ከነ ስሪቱ ከነ ተፈጥሮ አማራን የማጥፋት እቅድ ይዞ የተነሳ መሆኑን ጠንቅቆ ስላወቀው ትግሉም እንደ ህዝብ መሆኑን ከተረዳ ውሎ አድሮ እንሆን አስራ ስምንት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 ያለን ነገር ሁሉ እናደርጋለን። ይህን ስርዓት ለመጣል ምንም እናደርጋለን። እንቅልፍ የለንም። ሌት ተቀን ተጉዘን ይህን ስርዓት እስከ መጨረሻ እንጥለዋለን። በህዝባችን ላይ የሚቀልዱ በትግላችን ላይ መሀል ገብተው የሚያደናግሩ ኃይሎችን ከፊታችን እያጸዳን እውነተኛውን የትግል መስመር ይዘን ህዝባችን ነጻ ለማውጣት እንፋለማለን። በአጠቃላይ በአማራ ፋኖ በጎጃም በዛሬው ዕለት የተደረገው ጭፍጨፋ በመላው ዓለም የምትገኙ ወገኖቻችንና ሚዲያዎች በዛሬው ዕለት እና በትናንትና ዕለት የተፈጸሙ ሶስት ተከታታይ ጭፍጨፋዎችን እንድታወግዙና በሚዲያ ዘመቻ ጭምር ለዓለም አቀፉ ማህበረሰብ እንድታደርሱልን ጥሪ ማቅረብ እንፈልጋለን። አመሰግናለሁ።